ከዚህ በኋላ ማንኛችንም ብንሆን ብሩኬን እና ሀይሚን የመውቀስ መብት የለንም። ይሄንን ድርጊት ካላቆምን እነዚህ ልጆች መቼም ሰላም ሊፈጥሩ አይችሉም። ሰላም ጤና ይስትልኝ ውድና የተከበራችሁ የኔ ቻናል ተከታታዮች፣ ሰላማችሁ ይብዛልኝ በያላችሁበት የኔ ውድ ቤተሰቦች። ይሄንን መልእክቴን ላይክ፣ ሼር አድርጉልኝ። ብሩኬንና ሀይሚን ራሳችን ነን አንቺ ልክ ነሽ፣ አንተ ልክ ልክ አይደለህም እያልን እርስ በራስ ከኔ ጭምር እየከፋፈልን ለተሳዳቢ እየሰጠናቸው ያለ ነው ያለ ነው። በተለይ ደግሞ በእነሱ መሀል ትልቅ ክፍተት እንዲፈጠር ያደረግነው እኛ ራሳችን ነን። እኔ ጥሩ ሰው ነኝ አልልም። እኔ ብሩኬን የወቀስኩበት ቀን አለ፣ ሀይሚንም የወቀስኩበት ቀን አለ። በተለይ ደግሞ ብሩኬን በጣም ነው የወቀስኩትኝ። ይሄ ደግሞ ጎቀስኩትኝ ማለት ጠለሁት ማለት አይደለም ከተረዳችሁት ማለት ነው። ብሩኬ አንዳንድ ጊዜ ኔጌቲቭ የሆኑ ነገሮችን ይናገራል። ንግግር ብዙም ስለማይችል ያ ነገር ደግሞ ይገንበታል። ያ ነገሩ ደግሞ ለወቀሳ ያዳርገዋል ማለት ነው። ስንወቅስ ዝጋ አብዛኞቻችሁ የምትረዱት እሱን እንደምንጠላው ነው። ጠልተነው አይደለም ነገሮቹ በብሩኬና በሀይሚ መሀል የተፈጠሩት መስመር ይይዛሉ በማለት ነው እንጂ እሱን የመጥላት አቅሙ ኖሮን አይደለም። ደግሞስ ለምን እንጠረዋለን? ሀይሚንም በስልካችን ብሩኬን በስልካችን ነው የምናቃቸው። ከዛ ውጭ አናቃቸው። አብዛኞቻችን በአካል የምታቋቸው ታቃላችሁ። ሌላው እኔ አሁን ዛሬ ማስተላለፍ የምፈልገው ይሄንን ድርጊታችንን እና እናቁመውና፣ እስቲ ብሩኬ ስተት ሰርቶ እንኳን ልክ ነህ እንበለው። ሀይሚ ስተት ሰርታ ልክ ነሽ እንበላት። አሁን የብሩኬ ናት የሀይሚ ወዳጅ አላቅም፣ ተነስታ ሀይሚ አንቺ ልክ አይደልሽም አበዛሹ፣ ብሩኬን አሁን በጣም ነው ያበዛሹ፣ አስጠላብሽ እያለች የወቀሰቻትን ወቀሻ ቮይስ ተክታክለ እያንሸራሸሩት ነው። እናማ የብሩኬ እነዛ ሰላሳ ሁለቶቹ ማለት ነው ሰላሳ ሁለቶቹ ውስጥ ዋና ዋናዎቹ እያንሸራሸሩት ነው ያሉት። እና ይሄንን ማስቆም ያለብን እኛ ራሳችን ነን። እስቲ እናንተ ልባችሁን ንጹህ አድርጉት፣ ለደቂቃ ማለት ነው ያንን ቦይስ ከምታንሸራሽሩት ሌላ ጥላቻ ለመፍጠር እስቲ ነገሩን ተውት። ያቺ ልጅ እንደዛ አበዛሹ ብላ ስለተናገረች እናንተ ቦይሱን ይዛችሁ እየተሽከረከራችሁ ነው? ማን ስለተናገረች? ሀይሚን ስለተናገረች ደስ ብሏችሁ። ሀይሚን ሰው ሲናገራት ደስ አይበላችሁ ለምን? ይሄ ልክ አይደለም ብላችሁ ዋሽታችሁን ቢሆን እነሱን ለማስታረቅ ሞክሩ። እንዲታረቁ አይደለም የምትፈልጉት። ያንን የምታደርጉ ደግሞ እንዳይታረቁ የምትፈልጉ ናችሁ። ዛሬ ማንንም እየተነሳ ገስት ነው እየከፈተ ሀይሚን ብሩኬን የሚናገር ለምን ይመስላችኋል? ሀይሚንና ብሩኬን እወዳለሁ የሚሉ ሰዎች እነሱ የሌለ አጓጉል ነገር እየተናገሩ ስለሆነ ነው። እነሱ ናቸው ለተሳዳ እየሰጧቸው ያሉት ማለት ነው። እነሱ ስህተት እንኳን ቢኖርባቸው ከነ ስህተታቸው አልፈዋቸው ቢሆን ከነ ስህተታቸው ልክ ናቸው ብሏቸው ቢሆን ኖሮ ማንም ዛሬ እየተነሳ ገስት እየከፈተ አይሳደብም ነበር። ሀይሚን ገስት ከፍታ እንድትሰደብ ያደረገቻት ለምን ይመስላችኋል? ለሀይሚ አሁን ሁሉም ሰው ስለተነሳባት፣ ሁሉም ሰው ስለተናገራት፣ ሀይሚን እኔ ብናገራት ማንም አይከለክለኝም። ስለዚህ ሀይሚን አንቋሽሼ መፈመስ እፈልጋለሁ። ቶብላይ አልፈመስኩኝም፣ እስቲ ትክታክ ላይ ሄጅ ልፈምስ ብላ ያደረገችው ነገር ነው። አስቡት እንግዲህ፣ ሰው ትንሽ ነገር ነው የሚፈልገው። እና ብሩኬ ሲነካ እስቲ ኖ ማለትን እንልመድ። ሀይሚን ስትነካ ኖ ማለትን እንልመድ። ዝም ብለን እንደዚ እየከፋፈል እንትን ተምንል ማለት ነው። እስቲ ብሩኬንና ሃይሚን የድሮዎቹ እንዲሆኑ ወደ ድሮ ቦታ እንዲመለሱ እስቲ እኛ በፍቅር መንገድ እንያዛቸው። በጣም ግራ መታጋቡ ሰዎች አላቸው ነት እኔ ምን እንደምል አላቅም። እኔ እንጃ። ልጆቹ ግን ራሳቸው ሀይሚን ብትሆኒ ማለት ነው ይሄ የሱሪውን ዚብ በስነስርዓት መዝጋት ከሚያይችል ዳኒ ጋር አጠገብ ባትቆሚ ጥሩ ነው። ይሄ ስምሽን ያበላሸዋል። እውነቴን ነው። ይሄ እኮዳ ሶስት የናቀችው ወንድ ነው። ሶስትና የናቀችው ወንድ ነው። ከሶስትና ከናቀችው ወንድ ጋር መገኘት የለብሽም። እኔ ይህንን ማለት ንፈልገው ብሩኬ ብዙ ጊዜ ለመንኩሽ እያለ አሁን እየተናደደብሽ ነው ምናምን ነገር። አሁን ብሩኬ እንደዛ ሲል ሀይሚ ጥፋተኛ ናት ብለው ትናንትና መጡ። ብሩኬ ብዙ ጊዜ ለምኝሻለውኝ ምናምን ብሎ በጣም ትናንትና ሲጮህባት አልነበረ? ያችን ቃል ስለተናገረ አበዛሹ ሲሉ መጡ። አስቡት። እንግዲህ የእኛ እንኳን እኛ እንኳን ዝም ብለን ብናልፍ ኖሮ ብሩኬ ነገድ ያንን ቃል ደግሞ አይናገራትም። አዎ ብሩኬ ልክ ነው ተጎድቷል ምናምን ብላችሁ እንትን ስትሉ ከዛ ሀይሜ ደግሞ ነገ ተነስታ ብሩኬን ትጎዳዋለች። በቃ እንደዚህ እኮ ነው፣ የተለያየ እኮ ነው። ዛሬ ሌላ ዛሬ ብሩኬ ጥሩ ጥሩ ጥሩ ነገር ያወራል፣ ሀይሜ ደግሞ ነገ ትጨፈልቀዋለች። ከዛ ተነስቶ ደግሞ ብሩኬ በሌላ ቀን ሀይሜን ይጨፈልቃታል። ከዛ በኋላ ደግሞ የእኛ ሀሳብ ይጨመርበታል። ልጆቹ ምን ሆኑ? ችግራቸው እየተባባሰ እየተጸባቸው እየተባባሰ እየተባባሰ መሀላቸው በጣም ክፍተት እንዲፈጠር አደረገን እኛ ተጨምረንበት እና እሲኛ ቢያንስ እንኳን እኛ ሰላምን እንፍጠር ለማለት ፈልጌ ነው። ከተመቻችሁ ላይክ፣ ሼር አድርጉት ሀሳብ ማስተያየት ካላችሁ ስጡበት።